ባለጸጋ ያደርጋል በሚል በ120 ዶላር እየተሸጠ ያለው አፈር ምንድን ነው? ከብሪታንያው ብሌንሄም ቤተመንግስት የተሰረቀው የወርቅ መጸዳጃ ቤት እቃ የት ገባ? ንቅሳት ለካንሰር ማጋለጥ እድሉ በከፍተኛ ደረጃ እየጨመረ እንደሚገኝ ጥናቶች አመላክተዋል። ሰላም፣ ጤና ይስጥልን ውድና የተከበራችሁ የለዛሬ ሚዲያ ቤተሰቦቻችን እንደምንቆያችሁ ነው። እነዚህንና መሰል አጫጭር መረጃዎችን ይዘን ወደ እናንተ ቀርበናልና አብራችሁ እንድትቆዩ በአክብሮት እንጠይቃለን። ባለጸጋ ያደርጋል በሚል በመቶ ሃያ ዶላር እየተሸጠ ያለው አፈር የዓለማችን ቁጥር ሁለት ሀብታም ሀገር በሆነችው ቻይና ውስጥ ተገኝቷል። በአነስተኛ ካርቶን ወይም ከረጢት መሳይ እቃ መያዣ እየተሸጠ ያለው ነገር ብዙዎቹንም አስገርሟቸዋል። ይህ እቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩዋን ወይም 120 ዶላር እየተሸጠ ይገኛል። ሳውስ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ሕንፃ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህን አፈር እየሸመቱ እንደሆነም በዘገባው ላይ ተጠቅሷል። አፈሩ በበይነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመርን ተከትለው እስከ አንድ ንድ ሺ ዋን ይደርሳልም ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ ባንክ እና ከቻይና ኮንስትራክሽን ባንክ ህንፃዎች ስር የተቆፈረ እንደሆነ ነው የተገለጸው። የሀብት መጠንን ይጨምራል የተባለው የአፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎች አፈሩ በሌሊት ይቆፍራሉ የተባለ ሲሆን እንደተባለው የአፈር ያን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙ ሰዎች አፈር ከመግዛት እንዲቆጠቡና ገንዘባቸውን እንዳይጭበረበሩ ሲሉም አሳስበዋል። ከብሪታውያው ብሌንሄም ቤተ መንግስት የተሰረቀው የወርቅ መጸዳጃ ቤት ዕቃ የት ገባ? ብሪታንያን በሁለተኛው የዓለም ጦርነት ወቅት በመምራት የሚታወቁት ዊንስተን ቸርችል ይጠቀሙት የነበረውና ከወርቅ የተሰራው የመጸዳጃ ቤት ዕቃ በሌቦች ተሰርቋል። ከአምስት ዓመት በፊት የተሰረቀው ይህ ውድ ዕቃ በየሶስት ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በአምስት ደቂቃ ውስጥ ደብዛው ጠፍቷል። ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ 6 ሚሊዮን ዶላር ዋጋም እንዳለው በወቅቱ ተገልጾ ነበር። የወርቅ መጸዳጃው የሚገኝበት ብሌንሄም ቤተ መንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየዓመቱ በአማካኝ 1 ሚሊዮን ጎብኚዎችም ይጎበኙታል። የዚህ ቤተ መንግስት ድምቀት የነበረው ይህ መጸዳጃ ቤት ዕቃ የሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን ሶስት ተጠርጣሪዎች ማሰሩንም ገልጿል። ተጠርጣሪዎቹ ጎብኚ መስሎ የገባ እቃውን ያጓጓዘና የገዛ ነው የተባሉ ሶስት ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል ሲል ኤኤፍፒ ዘግቧል። ጠበቆቹ ተጠርጣሪዎቹን ያደረጓቸውን የመረጃ ልውውጦች የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎቱ አቅርበዋል። ይሁንና የሀገሪቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አለማሳለፉም ተገልጿል። 98 ኪሎ ግራም ይመዝናል የተባለው ይህ የወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ ብዙዎችን አጃይባ አሰኝቷል። በመጨረሻም ንቅሳት ለካንሰር የማጋለጥ እድሉ በከፍተኛ ደረጃ እየጨመረ እንደሚገኝ ጥናቶች አመላክቱ። የንቅሳት ቀለም የቆዳ ካንሰር ተጋላጭነትን እየጨመረ እንደሚገኝ የደቡብ ዴንማርክ ዩኒቨርሲቲ እና የሄልሲንክ ዩኒቨርሲቲ ተመራማሪዎች አረጋግጠዋል። የምርምር ቡድኑ ይህ የሚሆነው የንቅሳት ቀለም ሊምፍ ኖድ በተባሉ ሴሎች አማካኝነት ቀለሙ ካረፈበት ስፍራ በፍጥነት ወደ ሌሎች የሰውነት ክፍል ስለሚሰራጭም ነው ብሎ አስረድቷል። የዩኒቨርስቲው ተመራማሪዎች የንቅሳት ቀለም በውስጠኛው የቆዳ ክፍል ውስጥ እብጠት እንዲፈጠር እንደሚያደርግና ይህም ያልተለመደ የሴል እድገትን እንደሚያፋጥን፣ ከጊዜ ወደ ጊዜ ለካንሰር ሊያጋልጥ እንደሚችልም ጠቁመዋል። ጥናቱ በ5900 ሰዎች ላይ የንቅሳት ንድፎችንና የካንሰር ምርመራዎችን ካደረገ በኋላ ንቅሳት ባላቸው ሰዎች የቆዳ ክፍሎች ላይ ከፍተኛ የካንሰር ምልክቶች መታየታቸውንም ውጤቱ አሳይቷል። የጥናት ቡድኑ አባል የሆኑት ፕሮፌሰር ጃኮብ ፎን ለካንሰሩ የመፈጠር እድል መጨመር የዘረመልና የአካባቢ ሁኔታዎች አስተዋጽኦ እንዳላቸው ገልጸው ትልቅ ወይም ብዙ ንቅሳት ያላቸው ግለሰቦች በቆዳ ካንሰር የመጠቃታቸው እድል በሶስት እጥፍ ከፍ ያለ ስለመሆኑ አብራርተዋል። በዓለም አቀፍ ደረጃ በርካታ ንቅሳት የተነቀሱ ሰዎች መገኛ ከሆኑ ሀገራት መካከል 48 በመቶ ዜጎቿ የተነቀሱባት ጣሊያን በቀዳሚ ደረጃ ላይ ትገኛለች። አሜሪካ በ46 በመቶ በሁለተኛ ደረጃ ላይ የተቀመጠች ሲሆን በአማካይ አንድ አሜሪካዊ ሶስት እና ከዛ በላይ ንቅሳቶችን በተለያዩ የሰውነት ክፍሎቹ ላይ ይነቀሳል። ስፔን 42 በመቶ፣ ዴንማርክ 41 በመቶ እና ብሪታንያ 40 በመቶ እንዲሁም ብራዚል 37 በመቶ ዜጎቻቸው በመነቀስ በደረጃው መቀመጣቸውን ስካይ ኒውስ ዘግቧል። በአንጻሩ ሳውዲ አረቢያ ቱርክ፣ ኢራን፣ ማይናማር እና ጃፓን ንቅሳትን በሀገር ደረጃ ክልክል ያደረጉ ሀገራት መሆናቸውም ይታወቃል። በ2022 ዓመት 1.89 ቢሊዮን ዶላር ገቢ ያለው ዓለም አቀፍ የንቅሳት ኢንዱስትሪ በ2030 የሚያንቀሳቅሰው ገንዘብ 3.92 ቢሊዮን ዶላር እንደሚደርስ መረጃዎችም ጠቁመዋል። ከለዛሬ ሚዲያ ጋር አብራችሁን ስለቆያችሁ እናመሰግናለን። ሌሎችና ተጨማሪ መረጃዎችን ከፈለጉ ለዛሬ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።